ሰላም ጤና ይስጥልን ክቡራትና ክቡራን የፓን ኢትዮጵያ ተከታታዮች ኢሳያስ ደብረ ጽዮንና አብይ አህመድ ከተራ የፖለቲካ ጨዋታ ያለፈ ትርጉም የማይሰጡት የኢትዮጵያና የኤርትራ ህዝብ መከራ የተወሰኑ የአሰላለፍ ለውጦችን በማድረግ ከሁለት ዓመት ረፍት በኋላ ሊጀምር የርችት ተኩስ ብቻ የቀረ ይመስላል ሰሞኑን የምናያቸው ጠቅላላ እንቅስቃሴዎችም የሚያንጸባርቁት ይህንኑ ነው በአብይ አህመድ በኩል አንድም በጌታቸው ረዳ አፍ አውቃችኋለሁ እያሉ አንድም ደግሞ እንግዲህ ድሮኑ ተገዝቶም ይሁን በክራይ መጥቶ ወይ ደግሞ ከቤት ተሰርቶ ወይ ደግሞ ካርጎም ይሁን ቦምብ ጣይ እንግዲህ በሰማይ ላይ ትርኢት በማሳየት እያስፈራሩ ነው። ኢሳያስና ደብረ ጽዮንም ድንበርን ከመክፈት አንስቶ ጠንካራ እርምጃዎችን በመውሰድ ግንኙነታቸውን እያጠናከሩ መሆኑን እና እየተዘጋጁ መሆኑን እያሳዩ ነው። በዚህ አጭር ዝግጅት ይህንን አይቀሬ የሚመስለውን ጦርነት የተመለከተ አንዳንድ ጉዳዮችን አነሳለሁ። ሰብስክራይብ፣ ላይክ፣ ሸር፣ ኮሜንት እያደረጋችሁ አብረን እንቆይ። ጌታቸው ረዳ ከመቀሌ ተባሮ አዲስ አበባ ለጥገኝነት እንደደረሰ ሁላችሁም የምታስታውሱትን ጋዜጣዊ መግለጫ ለሀገር ውስጥ ሚዲያዎች ሰጥቶ ነበር። በዚህ ጊዜ ካነሳቸው ነጥቦች መካከል አንዱ የአብይ አህመድን መስከን የተመለከተ ነበር እና ጌታቸው አብይ ሰክነዋል ብሎ ነበር። እንግዲህ ሰዎች ስለ ማንኛውም ነገር ሲናገሩ ከቆሙበት አንጻር እንደሆነ ይታወቃል። በተለይ ደግሞ ፖለቲከኞች። ስለዚህ የጌታቸው ንግግር ሲጀመር ከዚህ አንጻር ሊወሰድለት ይችላል። ሲቀጥል ደግሞ ከትግራይ ሁኔታ አንጻርም ሊሆን ይችላል። ምናልባት ከፕሪቶሪያው ድርድር በኋላ ወይም የእረፍት ስምምነት በኋላ እውነት ለመናገር ከኛ አብይ አህመድ ይሻላል ለማለትም ይሆናል። ለነገሩ በጊዜው የነበረው ንግግርም እሱን ይመስላል እንጂ ጌታቸው ይህን እያለ በነበረበት ጊዜ አማራ ክልል ድሮንን ጨምሮ በሁሉም መሳሪያዎች እልቂት እየተፈጸመ ነበር። ኦሮሚያ ክልልም እንደዛው። በዚሁ አጋጣሚ ግን የአማራና የኦሮሚያ ፖለቲካ ኤሊቶች ወይም የአማራና የኦሮሞ ፖለቲካ ኤሊቶች ይህንን ሁሉ እልቂት ዓለም እንዲያውቀው ባለማድረጋቸው፣ እንዲያውቀው ስል አያውቀውም ሳይሆን ከንሰርኑን እንዲገልጽ ባለማድረጋቸው በጣም ሊያፍሩ ይገባል፣ ሊያፍሩ ይገባል። ይሄ ሆኖ ግን ይሄ ሆኖ ግን የጌታቸው ረዳ ስክነት እንግዲህ ይህን ሁሉ በመተው ከሆነ ትግራይም በተመለከተ ከሆነ ወይም የሰሜኑን ጉዳይ በተመለከተ ከሆነ ብዙ ሳይዘገይ የጌታቸው ረዳን የአብይ አህመድን አለመስከን ተረድተናልና፣ የት አለ የአብይ አህመድ ስክነት? ወይም የሰከነው የጌታቸው ረዳ አብይ አህመድ የት አለ እንላለን። ወዲያውኑኑ ነበር እንግዲህ አብይ አህመድ ለሰሜኑ ጦርነት ዝግጅት እያደረጉ መሆኑን በብዙ መልኩ የነገሩ ለነገሩ ይህን ዓመት በሙሉ ሲነግሩን የከረመው ከአምናው ዓመት መጨረሻ ጀምሮ ሲነግሩን የኖሩት ስለ ሰሜኑ ጦርነት እየተዘጋጁ መሆናቸውን ነው በደንብ የምናውቀው ነው። በተለይ ከኤርትራ ጋር የነበረው አሁን ደግሞ ትግራይን ጨምሮ እውነቱ ሆኗል። ድሮን በቤት እየሰራው ነው እያሉ ለአሰብ በዚህ ደረጃ ቀርቦ ሆነን አሰብን ማጣት የለብንም እያሉ እና የመሳሰሉ ነገሮችን እያሉ ስለ ጦርነቱ አይቀሬነት ሲያለማምዱን ከርመዋል እና የጌታቸው ረዳ አብይ አህመድ ሰክኗል፣ እንዲያው ጥገኝነቱን ለማሳመር ወይም ጥገኝነቱን ይበልጥ ለማረጋገጥ ካልሆነ በስተቀር ወይም ለጥገኝነቱ ልመና የተቸረ አስተያየት ካልሆነ በስተቀር ሌላ ምንም ሊባል አይችልም። አብይ አህመድ አልሰከኑም። እውነት ለመናገር አብይ አህመድ አልሰከኑም ወይ ጤና አልገዙም ወይም ደግሞ እንደው ጉርምስናቸውም አላለፈም። በጣም የሚያሳዝን ነው፣ የአብይ አህመድ ሁኔታ በጣም የሚያሳዝን ነው። ይህን ስል የሌሎችን ድርሻ ለመካድ አይደለም። ግን በሳቸው በኩል በእውነት ምንም አይነት ስክነት አልታየም። በሁሉም ረገድ በሁሉም ረገድ መምህር፣ ሐኪም፣ ሁሉም ሰራተኛ፣ ሁሉም የህብረተሰብ ክፍል ራበኝ እያለ እሳቸው ኮሪዶር ይሰራሉ፣ እሳቸው ቤተ መንግሥት ይሰራሉ፣ እሳቸው ሪዞርት ይገነባሉ። ይሄ መቼም ትልቅ እብደት ነው፣ ትልቅ ዕብደት ነው። ተፈናቃይ እያለ ስንት መከራ እያለብን ሌሎች ሀገራት እኮ ሞልቷቸው አይደለም የሚረዱት። እያሉ ለሱዳን ገንዘብ ይረዳሉ። የሚያሳዝን ነው፣ እውነት ለመናገር ይኸው። ሐኪሞች አድማ ላይ ናቸው። ለዚህም እየተሰጠ ያለውን መልስ ሁላችንም እየተከታተልን ያለ ነው። ይባስ ብሎ የድሮን ትርኢት እየታየ ነው። ሰሞኑን የድሮን ትርኢት እንግዲህ መነሻ ላይ እንዳልኩት ድሮኑ በምንም መንገድ ይሁን በክራይም ይምጣ ይገዛም እዚህ የሚገጣጠም ምንም ይበል ፍጹም ነውር ነው። የድሮን ትርኢት ኢትዮጵያ ሰማይ ላይ ማሳየት በነገራችን ላይ ፍጹም ነውር ነው እ ለአካዳሚክ ሴክ ሀሳቡን ልናውቀው እንችል እንደሆን ወይ ይገባ እንደሆን እንጂ ከድሮን ጋር በተያያዘ ኮኛ ልንነሳ አይገባንም። ሲጀመር በነገራችን ላይ በዚሁ አጋጣሚ ግን እንዲያው ማንሳት የሚኖርብኝ ውድ ተከታታዮቻችን አብይ አህመድ ከቴክኖሎጂ ጋር ያላቸው ግንዛቤ ብዙ ጤና የጎደለው ነው። ፕሬዚዳንት ባይደን ባለፈው መስከረም በመጨረሻው የተመድ ንግግራቸው አንዱ ካነሱት ጉዳይ ኤአይን የሚመለከት ነበር። አደገኛ ነው። አርቲፊሻል ኢንቴሊጀንስ በትኩረት ካልተያዘ በጣም አደገኛ ነው ብለዋል። ብዙ ህጎችንም ፈርመዋል በሳቸው ዘመን አምናን ጨምሮ። አብይ አህመድ ግን የአፍሪካ ህብረታውን ጥር ላይ በነበረው ስብሰባ በአግባቡ ከተጠቀምንበት አርቲፊሻል ኢንቴሊጀንስ ጥሩ ነው ለዚህ ለዚህ ያገለግላል ምናም እያሉ ነው። እንግዲህ ልብ በሉ ለባይደን አደገኛ የሆነው ለአብይ አህመድ ግን አደገኛ አይደለም። ና አብይ አህመድ የቴክኖሎጂ ግንዛቤያቸው አረዳዳቸው ፍጹም ተገቢ አይደለም ትክክል አይደለም ሰብአዊ አይደለም ኃላፊነትም የተሞላበት አይደለም እንደው ከመነሻው በጠቅላላው ማለት ሲጀመር እንደው በጠቅላላው ሲከትል ደግሞ ድሮን የእብድ ብትር ነው የፈሪ ዱላ ነው ድሮን ሲጀመር በጣም ብዙ የህግ ሀሳቦች የሚነሱበት ነው በጦርነት ህግ ባለሙያዎች በኩል ብዙ ህጸጽ የሚነሳበት ነው ድሮን ሲቀጥል ደግሞ እንደኛ ያለ አቅም የሌለው ሰማንያ ዘጠና በመቶ የሚሆነው ህዝቡ መብራት የሌለው ምንም ነገር የለው በሁሉም መልኩ ምንም ነገር የሌለው ህዝብ እንዲያው ድሮን ሊታጠቅ አይገባውም። አልፎ ደግሞ በራሱ ህዝብ ሊተኩስ አይገባውም። እውነት ለመናገር አብይ አህመድ እኮ አጼ ቴዎድሮስ እንዳርገው ሲያቃጥሉ ያሉትን ህዝብ ያልጨረሱትን አሳድረው አቃጠሉ። ገሌ መንግስቱ ኃይለማርያም ጠመንጃ ሰራ፣ በነገራችን ላይ እያሉ ሲቃወሙ ይኖሩ ሰው ናቸው፣ እየጻፉ ወርካምና መንበር ላይ አሁን እሳቸው ጥይት ፋብሪካ ገነባሁ አሉ፣ ድሮን ገጣጠምኩ ገነባሁ አሉ፣ ትርኢት ያሳያሉ። ድሮን ምናምን እያሉና ሰውየው የሆነ በኢትዮጵያ ህዝብ ላይ የተጫኑ ዲስትራክተር ናቸው ወይ እላለሁ። እኔ አንዳንዴ የሆነ አካል የጫናቸው በቃ እንዲያበላሹ፣ እንዲቀልዱ በኢትዮጵያ ህዝብ ላይ እንዲዝናኑ፣ እንዲጨማለቁ የሆነ አካል የጫናቸው ሰው ናቸው ወይ እላለሁ። ምክንያቱም ይሄን ሀገር ይዘህ ይሄን ህዝብ ይዘህ በዚህ ደረጃ መቀልድ ምን ይባላል? ምን ይባላል? የሰሜኑ ጦርነት ያን ሁሉ ጉዳት አስከትሎ ወደ ሌላ ጦርነት ተገባ፣ ወደ አማራና ወደ ኦሮሚያ ክልል። እንዳልኩት እንግዲህ በእነዚህ ክልሎች ያለው ኤሊት እርባና ቢስ ስለሆነ ዓለም ተገቢውን ትኩረት አልሰጠውም። ይኸው አሁን የትግራይ ጉዳይ ሲመጣ ግን አሜሪካም የአፍሪካ ህብረት፣ መረተው እያለ ነው አስተያየት እየሰጡ ነው። ጦርነቱ ግን አይቀር ይመስላል። አሜሪካም ነግራን አለች ከኤርትራ ጋር በዚህ ጦርነት ምን ይገኛል? ምንም ነው። ምናልባት ኢሳያስ የኢትዮጵያን አቅም ኒውትራላይዝ አድርጋለሁ ብሎ ሊያቅር ሊያስብ ይችላል። እሱንም ሊያሳካ ይችላል። ህወሓትም ከቻልኩ ሀገር ሆናለሁ፣ ካልቻልኩ ደግሞ ከሌሎች ኃይሎች ጋር ሆኜ አራት ኪሎ እደርሳለሁ ይል ይሆናል። እሱ እንግዲህ ይሆናል አይሆንም ምናየው ነው። አብይ አህመድም እንግዲህ ቢያንስ ይሄን ያበጣ አቅም የቀረውን የወያኔንም ሆነ የኤርትራን አቅም አስተነፍሳለሁ ይሉ ይሆናል። ስልጣን እናስቀጥላለሁ ያው እንደተለመደው እነ ብርሃኑን ነገር ደግሞ የሚነግሩንን የሰሜኑን አቅም ከፖለቲካ ጌሙ ኔውትራላይዝ አደርጋለሁ ብለው ሊያስቡ ይችላሉ። ይሳካ ይሆናል፣ ምናየው ነው። በዚህ መካከል ግን ለነዚህ የሶስቱ ኃላፊነት የጎደላቸው ኃይሎች ዕቅድ በማይመጥን መልኩ የኢትዮጵያና ኤርትራ ህዝብ ይጎዳል፣ በእጅጉ ይጎዳል። ኃላፊነት የጎደለው ጦርነት ይደረጋል። በጣም ኃላፊነት የጎደለው ጦርነት። እንደምታውቁት ዩክሬንና ሩሲያ በጣም ረዥም ጊዜ የፈጀ ጦርነት በማድረግ ላይ ናቸው። ብዙ ቴክኖሎጂ በመጠቀም ግን ጉዳቱ የእኛን ያክል አይደለም። እነሱ ኃላፊነት ይሰማቸዋል። ሱዳን ራሱ ከእኛ ይሻላሉ በጣም ብዙ ሰው ተፈናቅሏል፣ እንጂ የሱዳን የኛን ያክል ልቂት አልተፈጸመም። እንዲያው የኢንፍራስትራክቸር ካልሆነ በስተቀር በሰው ኃይል በኩል በተለይ የኛ ኃይሎች ከዛ የከፉ ናቸው። ኮላተራል ዳሜጅ በመቀነስ በኩል ኃላፊነት አይሰማቸውም። ህዝብ ለመበደል፣ ህዝብን ከህዝብ ለመነጠል፣ ህዝብን ለማጥፋት ነው የሚዋጉት። መነሻ ላይ እንዳልኩት ለነሱ ተራ የፖለቲካ ጨዋታ ነው። ተራጌም ነው የሆነች የበላይነት ነው የመውሰድ ጉዳይ ነው። አያደርጉትም ብዬ አላስብም። በበኩሌ አይዋጉም ብዬ አላስብም። ወደ ጦርነት አይገባም ብዬ አላስብም። በዚህ መሀል እንግዲህ ምናልባት ምናልባት የሚያስፈራራ ፈረንጅ ካለ ወይ አሜሪካ ወይ ሌሎች እንግዲህ ካለ በእነሱ አማካኝነት ሁኔታው ሊለወጥ ይችል እንደሆነ እናያለን እንጂ በሀገር ውስጥ በሌላው በኩል ደግሞ ተስፋ የሚጣልበት ኃይል የለም። የሃይማኖት መሪዎች ቢባል፣ የፖለቲካ ኃይሎች ቢባል፣ ከሽማግሌዎች ቢባል፣ እንዲው ተስፋ የሚጣልበት ይህን ጦርነት ሊያስቀር የሚችል ኃይል ይኖራል ብዬ አላሰብም። እነሱም አይሰሙ። ምናልባት መንቀሳቀስ ከቻለ ህዝቡ ነው። የኢትዮጵያ ህዝብ ይህን ጦርነት ማስቀረት አለበት ይህን ጦርነት ብቻ አይደለም እየተደረገ ያለውን ጦርነት ማስቆም አለበት። በሰራተኛው በሁሉም የህብረተሰብ ክፍል እየተፈጠረ ያለውን ስቃይና ረሃብ ማስቆም አለበት የኢትዮጵያ ህዝብ ከሁሉ በላይ ደግሞ። ይህን ለማድረግ የሚቀልዱትን ይህን በማድረግ በዚህ ጉዳይ ላይ የሚቀልዱትን አብይ አህመድን ማስቆም አለበት። ኢትዮጵያ ህዝብ ይህን ካላደረገ እውነት ለመናገር መከራችን ይራዘማል። እንግዲህ ደጋግሞ ሲሉን እንደነበሩት የህወሓት ሰዎች ጌታቸው ረዳ፣ ኢትዮጵያ ትልቋ ሶማሊያ ትሆናለች። በቃ ማንም የሚፈነጭባት መሆኑ አይቀርም፣ አሁን በተለይ አማራ ክልል እየታየው እንዳለው ማለት ነው። እና እንግዲህ ይህን መከራ ለማስቀረት የሁላችንም አስተዋጽኦ ግድ የሚል ይመስለኛል። ከሚያስቀር አኳያ ሁላችንም አስተዋጽኦ እናደርግ አውቃለሁ ሁሉም በየአንጻሩ እንደሚጠብቅ በተለይ አራት ኪሎ እንደርሳለን የሚሉትም ያው እንደመሳለን የሚሉትም በዚህኛው ያሉት ሁሉም ከራሳቸው አንጻር ብቻ እንደሚጠብቁት አውቃለሁ። ግን ለማንም አትረፍ አይደለም ለሁላችንም ጎጅ ነው። ይህን ለማስቀረት ሁላችንም ርብርብ እናድርግ ነው በበኩሌ ያለኝ መልእክት። በተለይ ደግሞ አንዳንድ ጥሩ ጥሩ ንቅናቄዎች እየመጡ ነው፣ አሁን ከኢትዮጵያዊነት አንጻር እነሱ አይነት ንቅናቄዎች ደግሞ እንዲጠናከሩና ሀገርን ለማትረፍ የሚችሉትን ማድረግ እንዲችሉ እንግዲህ አክሰስ የምናደርጋቸው ሁሉ የበኩላችን በሱ በኩል አስተዋጽኦ ብናደርግ መልካም ነው። ላለው ከሚመጣው መከራ ፈጣሪ ይሰውረን። ስለተከታተላችሁ አመሰግናለሁ። አስተያየት ካላቸው ኮሜንት ቦክስ ላይ ያስቀምጡ። መልካም ጊዜ። ኢትዮጵያ ለዘለዓለም ትኖር።